ሰላም ነህ? አልሐምዱሊላህ። ይሰማል? ደህና ነኝ። ይሰማል። ሁሉን አዋቂነት ማለት ምን ማለት ነው? ሁሉን አዋቂነት ማለት ምን ማለት ነው? ሁሉን ማወቅ ነው። ሁሉን አዋቂነት ማለት ሁሉን ነገር ማወቅ። ቶሎ በል አዎ። አማርኛ መሰለኝ። ኦኬ። ስለዚህ ስለዚህ አምላክ ሁሉን ነገር ያውቃል ስንል ሁሉንም እውቀት ያውቃል ማለታችን ነው። አዎ። አማርኛ እኩል። ቶሎ በል፣ ቶሎ በል ስለዚህ አሁን በፊሎሶፊ ውስጥ ለምሳሌ ብዙ የእውቀት አይነቶች አሉ። ብዙ የእውቀት አይነቶች አሉ በፊሎሶፊ ውስጥ ማለት ነው። ፕሮፖዚሽናል ነን ፕሮፖዚሽናል ምና ምናምን የሚባሉ ሶ ሁሉን ነገር እውቀት አምላክ ያውቃል ካልከኝ እነዚህ ሁሉ ያውቃል ማለት ነው። አይደለም ሁሉን ያውቃል። አፍጥነዋ። እሺ አምላክ ነን ፕሮፖዚሽናል በቃ በቃ በቃ አለቀ፣ አለቀ። አምላክ ነን ፕሮፖዚሽናል ኖሌጅ አለው ብለናል። ይሄ ማለት አምላክ ነም ፕሮፖርሽናሊ አላዋቂ ነው እያለን ነው። እናመሰግናለን፣ አምላክ አላዋቂ መሆኑን ስለመሰከርክ እናመሰግናለን። ብራቦ ብራቦ። እሺ፣ ሌላ ጥያቄ፣ ሌላ ጥያቄ። ሞት ዛሬ አበቦች የሞተ ጉዳይ ነው። የሞተ እኮ አምላክ አላዋቂ ነው አልከን እኮ ነም ፕሮፖርሽናሊ እኮ አላዋቂ ነው አልከን። የሞተ ጉዳይ ነው። ተረጋጋ፣ ተረጋጋ፣ ተረጋጋ። እሺ፣ ሌላ ጥያቄ፣ ሌላ ጥያቄ በብሉ ኪዳን በብሉ ኪዳን አሞጽ አምስት ሀያ ላይ በቃ በቃ በቃ ወደ እርጠቄው በብሉ ኪዳን አሞጽ አምስት ሀያ ኢሳያስ ሁለት አስራ ሁለት እና ኢዮኤል አንድ አስራ አምስት ላይ ኢዮኤል አንድ አስራ አምስት ላይ የፍርድ ቀን የእግዚአብሔር ቀን ተብላ ትጠርታለች ይሄ ምንን ያሳያል የፍርድ ቀን እግዚአብሔር ቀን ተብላ መጠራቷ እግዚአብሔር የተለየበት እግዚአብሔር ብቻ የሚያውቃት አመሰግናለሁ ሰማችሁት። የፍርድ ቀን የእግዚአብሔር ቀን መባሏ እግዚአብሔር እንደሚያውቃት ቀኒቱን ያሳያል። ገስዋት ፊልጵስዩስ ምዕራፍ አንድ ቁጥር ስድስት ላይ የፍርድ ቀን የክርስቶስ ቀን ተብላለች። የእግዚአብሔር ቀን መባሏ ቀኒቱን እግዚአብሔር ከመሰከርክልኝ፣ የክርስቶስ ቀን መባሏ ቀኒቱን ክርስቶስ ያውቃል ማለት ነው። አለቀ ደድ አለቀ የሞተ ጉዳይ ነው። አለቀ እኮ መሰከርኩ እኮ መሰከርኩ እኮ የፍርድ የእግዚአብሔር ቀን መባሏ እግዚአብሔር እንደሚያውቅ ያሳያል ካልከ የክርስቶስ ቀን መባሏ ቀኒቱን ክርስቶስ እንደሚያቃት ያሳያል ማለት ነው። የሞተ ጉዳይ ነው። ሳቲን አትፍጅ። በቃ አለቀ አለቀ እኮ የሞተ ጉዳይ ነው። አለቀ ዲቤቱ ወይ ሌላ ጥያቄ፣ ሌላ ጥያቄ፣ ሌላ ጥያቄ፣ ሌላ ጥያቄ። ያስ ያዝ ያዝ። ፍጡርና ፈጣሪ ፍጡርና ፈጣሪ ሪስፖርቲካሊ ኤሚነንት ናቸው። ፍጡርና ፈጣሪ ሪስፖርቲካሊ ኤሚነንት ናቸው። ምን ማለት ነው ሪስፖሪካሊ ኤሚነንት ማለት ምን ማለት ነው ሁለት አካላት ሪስፖሪካሊ ኤሚነንት ናቸው ሲባሉ ፍጡር ሙሉ በሙሉ ሙሉ በሙሉ ሁለቱ አካላት ይተዋወቃሉ ማለት ነው ሙሉ በሙሉ ሁለቱ አካላት ይተዋወቃሉ ማለት ነው ሪስፖሪካሊ ኤሚነንት ናቸው ሲባሉ ለምሳሌ አኛ አምላክ እኛን በሚያውቅበት ልክና አግባብ እ የምናውቀው ከሆነ እኛና ነሱ ምን እንባላለን ሪስፖሪካሊ ኤሚነንት እንባላለን ታዲያ አምላክ እና እኛ ሪስፖሪካሊ ኤሚነንት ነን ኦኬ አናውቅም ማናቀው ነገር ብቻ አይደለም በዛ አንጻር ከሆነ ሶ ሪስፖሪካል ኤሚነንት ከሆን ግን ሁሉን አዋቂ ነው አይደለም ስለዚህ አምላክን ሙሉ በሙሉ አናቀውም አይደለም እሱ እንደሚያቀን እኛ አምላክ ባሳወቀን ልክ እናቃለን አይደለም አምላክ ራሱን ባሳወቀልክና አግባብ አናቀውም አይደለም አምላክ በሚያቀልልክና አግባብ እናቀዋለን ነው ጥያቄው ቀላል ነው እሱ ባሳወቀልክ እናውቀዋለን፣ ግን ሙሉ በሙሉ እናውቀዋለን ወይ? እርሱ አምላክ ሙሉ በሙሉ እናውቀዋለን አራዳምተኝ፣ ጥያቄ ሱስ አምላክና ሰው ስፖሪካሊ ኤሚነንት ናቸው ወይ? ራሱን ባሳወቀልክ ነው። ጥያቄን መልስ ዳይሬክት ሊመልስልኝ እሱ አይደለም። ጥያቄ እሱ እኛን ሙሉ በሙሉ ያውቀናል፣ እኛም ልክ እንደዛው። አምላክን ሙሉ በሙሉ እናቀዋለን አምላክ እኛን እንደሚያቀን እኛ እናቀዋለን ወይ ምለ አናቀውም? እሱ ባሳወቀን ልክ ነው የምናቀው አልኩህ። እሺ ለምንድን ነው ማናቀው? ለምንድን ነው ማናቀው? አምላክ እኛን በሚያቀን ልክ እናቀው ሙሉ በሙሉ ለምንድን ነው ማናቀው? እሱ ባሳወቀን ልክ ስለሆነ ልክ እናቀዋለን። አልጠየኩም እሱ አልጠየኩም፣ አልጠየኩም የጠየኩ ምንድን ነው? አምላክን እኛን፣ እሱ እኛን በሚያቀን ልክ አናቀውም ብለኛል። ለምንድን ነው አምላክ እሱ እኛን በሚያቀን ልክ የማናቀው ነው ያልኩ ለምንድን ነው እኮ መለስኩልህ እኮ ስላላሳወቀን፣ እሱ ባሳወቀን ልክ ነው የምናውቀው። ምን ልበልህ? ቆይ ምንድን ነው መልሱን የፈለግከው? በቃ በቃ በቃ በቃ አድሚ ታረግኩ አለቀከው። ጉዳዩ ምንድን ነው ያለ መሰላችሁ? አምላክን ሙሉ በሙሉ እሱ እኛን በሚያቀን ልክ አናቀውም አለ። ለምን? እሱ ባሳወቀን መንገድ ስለማናቀው። ይሄ ማለት እኛ ሁሉን አዋቂ አይደለንም ማለት ነው አይደለ? ይሄ ነው ሀሳቡ። ጌስ ዋት ዮሐንስ ወንጌል ምዕራፍ 10 ቁጥር 11 እስከ 15 ደስ ክርስቶስ እንዲህ ይላል አብ እኔን እንደሚያቀኝ እኔም አብን እንደማውቀው ይላል ክርስቶስ። እኛ አብን ሙሉ በሙሉ አናቀም፣ ክርስቶስ ግን አብን ሙሉ በሙሉ ሙሉ ቬሪ ማች ቅድም አምላክ አላዋቂ ነው ብለህ ቆይ ደንግጣሃል። የራስ መጽሐፍ ቅዱሱ ላይ አጨመረበት እንጂ አንተ። ቆይ አድምጠኛ፣ አለቀስ አትፍጅብኝ። ሌላ ጥያቄ። አንድ አካል አንድ አካል አምላክ ነው። አምላክ ሙሉ በሙሉ አምላክ ከሆነ ሁሉን አዋቂ መሆን አለበት። አምላክ ሁሉን አዋቂ ነው። አንድ አካል ብረስ ሌላ አካል ያለ አስመሰልከው። አምላክ አንድ ነው። እሱ ነው ሁሉን አዋቂ። አምላክ ግዴታ ግዴታ ረስማ በእግዚአብሔር። እሺ አምላክ ግዴታ ሁሉን አዋቂ መሆን አለበት። አምላክ በባህሪው አዋቂ ነው። ግዴታ አንተ መሆን አለበት ብለህ አምላክ የምታስገድደው አይደለም። አምላክ በባህሪው አዋቂ ነው። እሺ፣ አምላክ አንድ አካል አምላክ ከሆነ ይውል አንድ አካል አምላክ ከሆነ ሁሉን አዋቂ መሆን አለበት ወይ? ነው ጠይቀው መልስ አምላክ አዋቂ ነው ሁሉን። ስለዚህ ሁሉን አዋቂነት የአምላክ ፕሮፐርቲ ነው፣ አባሪ የአምላክ ባህሪ ነው ሲፍ መገለጫው። ስለዚህ የአምላክ አክሲደንሻል ፕሮፐርቲ ነው እያልከኝ ነው ማለት ነው። አንድ ቀን ጥያቄ ለምንድን ነው የሚደጋገመው? ሁሉን አምላክ ሁሉን አዋቂ ነው። ሁሉን አዋቂነት ቆይ ስማ ስማ፣ ሁሉን አዋቂነት የአምላክ አክሲደንሻል ፕሮፐርቲ ነው ወይን ያልኩክ ምን ማለት ነው አክሲደንሻል? አክሲደንሻል ፕሮፐርቲ አታውቅም? ምን ማለት ነው አታውቅም? ምን ማለት ነው? ትልቁ ዳቦ ሊጥ ሆነ። ጥያቄ መጠየቃችሁልም እኮ አክሲደንሻል ፕሮፐርቲ አታውቅም ወይ ነው? አታውቅም አክሲደንሻል ፕሮፐርቲ ምን ማለት ነው? ትልቁ ዳቦ ሊጥ ሆነ። እሺ በቃ በቃ የሞተ ጉዳይ ነው። የሐዋርያት ስራ ምራፍ መጠየቅ አትችልም። መጠየቅ አትችልም። መጠየቅ አትችልም። መጠየቅ አትችልም። በቃ እንግዲህ ፊሎሶፊካሊ ልስሉናቸው ሙስሊሞች ተመልከቱ፣ ለፊሎሶፊካል አፕሮች የበቁ አይደሉም ሙስሊሞች። ሌላስቲ እንመልከት፣ ሌላ እንመልከት። በቃ በቃ ተረጋጋ፣ ውሃ ይጠጣ፣ ውሃ ይጠጣ።